ሻሎም ውዶች እና ምርጦች በዓለማችን ክፍል የምትገኙ የእግዚአብሔር ጸጋ እግዚአብሔር ሰላም በሕይወታችን ላይ በዛህ። ያው እንደተለመደው ባለፈው ሳምንት የዮሐንስ ራእይ ትምህርት ሰባቱ አብያተ ክርስቲያናት ባህሪ ምንድን ነው ብርቱ ደካማ ጎኑ ምንድን ነው የሚለውን ነገር ያው ለቅቅ ያለው አሁንም ይቀጥላል ትምህርቱ እንድትከታተሉ የሚለውን መናገር እፈልጋለሁ። በተለይ እዚህ ጋር በአጽንኦት ለመናገር የሚፈልገው አንድ ነገር አለ። ምንድነው ያ ነገር ብትሉ ከመቼውም ጊዜ በላይ ያው በትምህርት ራሳችሁን እንድታንጹ በጌታ ፍቅር ማሳሰብ ይፈልጋሉ። ምክንያቱም ጌታችን ኢየሱስ ክርስቶስ ስለ አራት አይነት ዘር ተናግሯል። ስለ አራት አይነት ዘር እናንተ በዛ በተለቀቀው ትምህርት ላይ ትኩረት እንድታደርጉ ያንን የትኩረት አቅጣጫችሁን እንድታስተካክሉ የሚለውን ለመግለጽ ያህል ነው። ስለ አራት አይነት ዘር በማቴዎስ ወንጌል ምዕራፍ 13 ላይ እናያለን። እና እዛ ቦታ ላይ ምንድን ነው የሚለው? አንደኛው ዘር መንገድ ዳር ላይ ወደቀው፣ መንገድ ዳር ላይ ወደቀው ወፎቹ መጡ፣ ለቃቅሞ ወሰዱ ትላለህ። ያ ምንድን ነው? የዛ ዲፊኒሽን ወይንም የዛ ቃል ትርጉም ጌታ ኢየሱስ ክርስቶስ ሲያብራራ ምንድን ነው ያለው? ወዲያው እግዚአብሔርን ቃል የሚቀበል መከራ ሲመጣ ግን ምን የሚል የሚጠፋ አይነት ዘር ብሎ ጌታ የሱስ ክርስቶስ ለጠየቁት ጥያቄ ለጠቀ መዛሙርቱ ተናግሯቸዋል። እና ሁለተኛ ዘር ደግሞ ምንድነው? ጭንጫ መሬት ላይ ወደቀ ነው። ጭንጫ መሬት ላይ ማለት ምንም ያልተሰራ ጭንጫ መሬት ጥልቀት የሌለው ማለት ነው። ጭንጫ መሬት ማለት ጥልቀት የሌለው ዝም ብሎ ዘር ይዘራል፣ ወደ ውስጥ ስር አይሰድም። ወደ ውስጥ ስር አይሰድምና እሱን ነው የምናገረው። ሌላው ደግሞ ሶስተኛው በእሾክ ውስጥ የወደቀ ዘር ነው። ያ እሾክ ውስጥ የወደቀው ዘር ምንድነው? ዘር ይዘራል ለማደግ ሲፈልግ የዚህ ዓለም ድሎት የዚህ ዓለም ዝና ክብር ሁሉ ስለሚያንቀው ምን አይነት ወደ ላይ ማደግ አይችልም። አራተኛው መልካም መሬት ላይ የወደቀው ዘር ነው። ያ መልካም መሬት ላይ የወደቀው ዘር ምንድነው? መቶ ስልሳ ሰላሳ ያፈራል ይለና ባይሉ ደግሞ ምንድን ነው ሲባል የእግዚአብሔርን ቃል በሰከነ መንፈስ የሚቀበል የእግዚአብሔርን ቃል በሰከነ መንፈስ የሚቀበል ከዛ ደግሞ እንደ እግዚአብሔር ቃል የሚሰማ ከሕይወቱ ጋር የሚያዋሂድ ማለት ነው። ሌላ ቦታ ላይ እግዚአብሔር ቃል ሲናገር የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋህደ ምን አላለም? አልጠቀማቸውም። ይሄ የእግዚአብሔር ቃል መዋሃድ አለበት። እነዚህን ሰባቱን የኤፌሶን በኢስያ ላይ ነበሩ አብያተ ክርስቲያናት ካራክተር ወይንም ባህሪ ስንማር ቃሉ ወደ ውስጥ ይገባል። ወደ ውስጥ በሰከነ መንፈስ ይገባልና ሕይወታችንን ይገነባል፣ ይሰራል። በደንብ የተሰራ ቤት ንፋስ ቢመጣም አይወድቅም፣ ጎርፍ ቢጎርፍም አይወድቅም። ስለዚህ እግዚአብሔርን ቃል በአካቱ በደንብ ስሙ። ስለ አራቱ አይነት ዘር አንስቼ ያንን መልዕክት እንድትከታተሉ የሚለውን ለማስቀመጥ ነው። በጣም ዘመናቸው የተባረከ የሆነ ወዳችኋለሁ። ሰባቱ አብያተ ክርስቲያናት ባህሪ የሚለውን ትምህርት እየተለቀቀ ያለውን እባካችሁ ተከታተሉ። እዛ ቦታ ላይ ሰብስክራይብ ያላደረጋችሁ ሰዎች ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ የዛ የቻናሉ ቤተሰብ እንድትሆኑ እንዲሁም ደግሞ ቤተሰብ ይሆናችሁ ሼር፣ ላይክ ለሌሎቹ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ወዳችኋለሁ ይህ መልዕክት ስለተከታተላችሁ ከልቤ ነው።